ይው እንግዲህ ዳዳዳ እኳ መጣ። እ እኔ ግን ከምንገባ እንደ ኩኩሻ ግቢው መሰጠ አበባው ደስ የሚል ግቢ ነው እንጆሬ ይታየኛል። አንቺ እንጆሬ ፍሬ ማዛሽ ያማረ የተባለው ግጥም እዚህ ጋር የመጣለት ለጸሐፊው ነው ይመስለኛል። እንደው ከምንገባ ግን ኩሻዬ በጣም ይመስጣል። በጣም ደስ የሚል እዚህ ግቢ ውስጥ ነው ያደግሽው የተወለድሽው? አዎ። ደስ ሲል በጣም። አንድ ቤት ውስጥ ተወልዶ ማደግ ለምሳሌ እኔ እንዲህ እንዲህ ብያለሁ፣ እንዲህ ያላደግኩበት ያልኖርኩበት ሰፈር የለም። አሁን ከዛ አንጻር አንቺ እኮ ያለሽ ጎረቤት በዚህ ሁሉ ዘመን ከልጅነት እስከ እውቀት አንድ አይነት ናቸው ማለት ነው። በጣም እሱ ነው ትልቁ ደስ የሚል ነገር። አዎ በጣም ደስ አብረን የኖር ነው። አሁን የኩኩ ቤት የት ነው ብትል ሁሉ ሰው ያሳያል፣ አብረን ስለኖር። ዋው ሰፈርተኛ ቤት፣ እንዲሁም ከሰፈርተኛው ጋር አብረሽ የምትጠጡት የጉድጓዱ ውሃ አለ ሲባል ሰማህ ነበር። አለ ማለት ነው አንዴ ዜናውን ሰርቼው ነበር፣ አስታውሳለሁ። እውነት ነው ሴፉዬ፣ የቱ የቱ ጋር ነው እሱ? አሁን እዛ ጋር አለ ስ ሞክራ ከያስቀኝ ምንም አለ ወይ እንጆሬ፣ ምን ምን አለ? አሁን ለምሳሌ እንጆሬ አለ። ሌላ ፍሩት ምን ምን አለ? ኮኩሻ፣ አትክልት የምንበላው ከጓሮ ነው። በዛኛው ሳይድ አለ፣ በዛኛው በኩል አለ። ጉድጓዱ ይሄ ነው፣ ይኸውልህ ዋው የጉድጓድ ዋሽን ነው መጠጫው። ፓምፕ አርገንለት አለ። አሁንና ይሄ መኪና ለማጠቢያ ግቢ፣ አትክልት ውሃ ለማጠጣት ከዚህ ነው የምንወስደው። ውሃ በሚጠፋ ጊዜ እኛ ብቻ አደለንም፣ ጎረቤቶቻችንም። ፍቅር ካለ ፍቅር ማይሆን እንዴ ኩኩ ውሃ የሚል ደግሞ ወደፊት እጠብቃለሁ። ኩኩ ሻዬ ልጅነቴን አስታወሰ። እሱ አልበሰለችም። ብቻ የፈለገ ባይበሰል ጥሬ ሊሆን ይችላል። በጣም ነው የሚያምረው። ያምራል። ኩኩሻዬ ሰላጣሽም እዛጋ። እሱን ያየኝ እኔ ያላየሁትም። ኦርጋኒክ ምግብ እየበላሽ ነው። ኩኩሻዬ እንዴ ያማርሽ! አሁን ነው የገባኝ። ዋው ሰላጣ፣ ቲማቲም አው፣ ብዙ ነገር ነው ሁሉም፣ ካሮት ምን ተክልት ከዚህ ነው የምንወስደው። ደስ ይላል በጣም። አዎ ሰበር ጋር ማውራት እራሱ እኮ አዎ ቲማቲም አለሽ፣ ሰላጣ አለ፣ ቆስጣ አለ ካሮታኛ ነኝ እርግጠኛ ነኝ ዳማ ከሴ አለ አንዴታ። አዎ አውቃለሁ ግን ዋው በጣም ነው የሚያምረው። አዎ አንድ ጊዜ ደግሞ አሁን እንደውም ዛሬ ቆሻሻ አለች እንጂ በድንገት ነው የመጣህብኝ። ለነገሩ ብዙ ጊዜ ጥሩ ሆኖ በደምብ ነው የሚጸዳው። እና አንድ ቀን እንደውም ሀመልማና ነፂ እንደዚህ መጥተው እዚህ ጋር ደግሞ ወንበር አወጣን ና ውጪ ቁጭ ብለን ምሳ በላል። ሶፋ ላይ ያደረግነው እንደውም ወንበር ላይ ሳይሆን አወጣን ነው። ደስ ይላል። በጣም ነው የሚያምሩ እዚህ ጋ። አሁን እኔ ከተማ ውስጥ ብዙ አላያትም ኩኩ፣ እውነቱን ለመናገር ይህን የመሰለ አየር የማቅሽ እውነት ነው ደስ የሚል ድባብ ውስጥ ነው ያለሽውና ጥሩ ቦታ ላይ መኖር ለካ ወጣት ያደርጋል። ጥሩ ነገር እንድታስቢ ሚያደርጋል ይመስለኝ እውነት ነውን ከተማ መተ ወደዚህ ሰፈር ስትደርስ ልክ ስድስት ኪሎ ጋ እየደረስ ወደዚህ ቤት ስትመጣ አየሩ እየተቀየረ ይሄዳል። ነፋሻማ ነው። ተራራማ ና አትክልት ስላለሁ የዘንባባ ፍሬ ነሽን፣ ወድጄዋለሁ በጣም። ዘንባባ ሁሉ ይታየኛል፣ በጣም ያምራል። ኩኩሻዬ ወይኔ፣ ኑ እስኪ እናንተ ካሜራማኖች፣ እህ እዛ ጋር ራሱ ያለው ስሙ ደስ ይላል። አዎ፣ ገና የታጨደ ነው። አዎ፣ አዎ፣ በጣም ነው የሚያምር። ኩኩሻዬ፣ ሴፉዬ፣ እናመሰግናለን በጣም መጀመሪያ ሲገባ ያለው ነው። እቺ ኩኩ እንደሞ ያለው እንደዚህ ታሳምረው ቤቱን ጠቅላላው ደግሞ ዲዛይነሯ እሷ ነው። እሷ ደግሞ ስጦታ ስላላት ፖስተር ነው የሚገርመው። የቤተሰብ እራሱ ፎቶ። የሆነ ዕቃዎችሽ ሳያቸው የሆነ የዚህ አንቲክ የሚባሉ አይነት ናቸው። አሁን ጠረጴዛው፣ ወንበሩ ምናምኑ የሆነን ዘመን ሊያሳይ የሚችል እና በጣም እንትን ይመስለኛል። የቆየ አይነት ስሜት አለው። ብዙዎቹ የቆዩ ናቸው። አለበለዚያም ደግሞ ምልዘበናይም ከሆነ ግን እንዴት ልበል፣ አሁን እኔ በበኩሌ ስዕሎች ለምሳሌ የውጭ ሀገር ስዕል አልወድም። የአገሬን ስዕሎች ነው ወደው፣ ኢትዮጵያ ውስጥ ያሉትን ስዕሎች እንደዚህ ደስ ይለኛል። ስለዚህ ቤትሽ ውስጥ ከቤተሰብ ፎቶ ውጭ ያሉት ነገሮች ሁሉ ኢትዮጵያዊ መሰረት ያላቸው ስዕሎች ናቸው። ኢትዮጵያዊ መሰረት ያላቸው የውጭውም ቢሆን እንደ ትንሽ የዱሮ አይነት ነገር ደስ ይለኛል ራሱን። በጣም እንግዲህ በተወዳጁ አቀንቃኝ ኩኩ ሰብስቤ መኖሪያ ቤት ውስጥ ያደረግነው ቆይታ ተጠናቆ ወደ ስቱዲዮ ልንመለስ ነው። የመጨረሻዋ ቅጽበት ላይ ነው የምንገኘው እና ኩኩሻዬ፣ አልበምሽ ከወጣ ገና አሁን ዛሬ እሁድ ምሽት አይደለ? አርብ ምሽት ነው የተለቀቀ። አንድ ቀን እኮ ነው አይደለ? በማለ ያለሁ በትላንትና እንደው ተመልካቾቹ ምን አሉ የሚሉትን ነገሮች አድማጮች ምን አሉ የሚለውን የተወሰኑትን አስተያየቶች ልነግርሽ ነበረ። ዝግጁ ነሽ? ዝግጁ ነኝ። ዘፈኒ ስር ከተባሉት ነገሮች መካከል ኮኮሻ አቀሉን ታዩና ዘጠነኛ አልበምሽን ታወጫለች፣ አታወጭም። እድሜ አዋተን ሰተን ቢሆን ትዘፍኛታለች። ያስኬዳል በጣም ካስቸገሩ ያስብበታለሁ። ምን እናደርጋለን። ሌሎል እየተለያስታይት የጆሮ ሻወር ወሰድን። እመስገን የጆሮ ሻወር ማለሁ እኔ እኮ የእንትን ብቻ ይመስለኛል። እ በጣም ነው ደስ ያለኝ ሴፍ። አንቺ ሻ- ሻወር ስትወስጅ የምትዘፍኚው ዘፈን አለ? የተለየ ሳይሆን እንደመጣልኝ ነው፣ እንደ ቀን ሁኔታ እንደ ቀን ሁኔታ ነው። አዎ እኔ አሁን ብዙ ጊዜ ሆብዬ እመጣለሁ በደሌለ የሚለው የመጣበት ለምን እንደሆነ አላውቅም። ሻወሩን ከድል ጋር ነው ማገና ምናልባት እንደዛ ያለች። ሌላው አስተያየት ኮኮሻ ሆስፒታል ሪሴፕሽን ውስጥ ብትቀመጭልን ለምን? ወይም ደግሞ ብዙ ጊዜ ሪሴፕሽን ላይ ከፍ ያለ ዋጋ ስለሚጠይቅ። በቃ ደስ ደስ ስላለሽ ታመንም ቢሆን ብናይሽ ፈካ እንላለን ይመስለኛል። አቤት ደስ እንደሚል ይሄን አይነት አስተያየት በጣም እኔ ራሴ በቃ ስሜት ሁሉ ከፍ አለ። ቀጣ አስተያየት ሰጭ ለእኛም እንግዳ ይሆናል። በምነው እውነት ካየናቸው አስተያየቶች መካከል እንግዲህ አልበሙ ዘመን ተሻጋሪ አንቺና ቴዲ ደግሞ ዘመን አሻጋሪ ሆናችሁ ተብላችሁ ለሰጡሽ ይሄና ሌሎች አስተያየቶች እንግዲህ ካሉት መሀል እንምረጥ ብለን ነው። እኛ አጠቃላይ ለአድናቂዎች ምን ማለት ትፈልጊያለሽ? እንደ ሰው እኮ በዚህ ሁለት ቀን ውስጥ ያሳየሽ ፍቅር የተለየ ነው ብዬ አስባለሁ። ምን ቃል አለ? ከጀመርኩበት ገና በወጣትነት የእድሜ ጀምሮ ነው ዘፋኝ ሆንኩትና በዛን ጊዜ ከንግን አይነሽ ጀምሮ የተቀበለኝን ሕዝብ በፍቅር፣ በአድናቆት፣ በመወደድ እዚህኛው እድሜ ላይ ደግሞ ደርሽ ይሄን ሁሉ ዘመን የሰው ፍቅር ሳገኝ እና እንዲህ ከአክብሮት እና ከመወደድ ጋር ለኔ ከዚህ የበለጠ ጸጋና ክብር የለም። መጀመሪያ ከፈጣሪ የተሰጠኝ ክብር እግዚአብሔርን አምላኬን ፈጣሪን አመሰግናለው። ከዛ ቀጥሎ ግን ለኢትዮጵያ ህዝብ ቃል የለኝም። ውለታ መክፈል ማይቻል መክፈልም ማይቻል ከባድ ሸክም፣ ፍቅር፣ ትልቅ ፍቅር። ለፍቅር ምን ይከፈላል? በጣም ነው ደስ ያለኝ። በጣም በክብር መጨረስ ቀልድ ነገር ስላልሆነ፣ እየጣፈጡ በጣም እግዚአብሔር ይስጥልኝ። አመሰግናለው። አላህ ይስጥልኝ ለሙስሊሞቹም፣ እግዚአብሔር ይስጥልኝ ለክርስቲያኖቹም። ፈጣሪ ይመስገን እላለው ለሁላችሁም። ያው በኮኮሻ አዲስ አልበም ደጃዝማሽ ተደሰቱ። አልበሙ ቦጣ በቀናት ዕድሜ ውስጥ ያሳየችው የሰው ፍቅር በጣም ደስ የሚል ነው። እኔ ራሴ የሰማኋቸውን ዘፈኖች በአብዛኛው የፍቅር ዘፈኖች ናቸው። ፍቅር ውስጥ ላለ እውነቱን ለመናገር፣ እዚህም ላይ ሆነሽ አሁን ስለ መለያየት መስፈን የሚከብድሽ ይመስለኛል እና በአብዛኛው ፍቅር ነው የሰበክሽው። የመጣሽበትን መንገድ እሱ ነው አደለ? እሱም ቃል የሚለው እንደዚህ አይነት የሚያምር ቤት ውስጥ ማደግ በጣም ደስ ይላል። ከጂጂ ውጭ ኩኩሻ እንደዚህ የተለየ ሌላ ሙያ ላይ ማን አለ? ሌላ ሰው አለሁ፣ ነበሩ። ሁሉም የጥበብ ስጦታ አላቸው። ለምሳሌ የምስራች አንደኛት ያሁን፣ በህይወት የለችም፣ ነፍሷን ይማራውና፣ የሚያሁን በትርፍ ጊዜዋ ስዕል ሰዓሊ ነች። ከአሁን በፊት መጥቻ ቃለው፣ እኔ አልመጣሁም አለልም። ቆንጆ ሽሮና ቲማቲም ጋብዘሽኛል ኩኩሻ ሙያ ላይ እንዴት ነች? ኦ ስማይ፣ የእኛ እናት! የእውነቴንም ነው ይሄንን ስናገር እንጃ፣ የሚስተካከላት ሰው የለም ለሚያውቃት ሰው የኔን እናት ሁሉም ሰው ይመሰክርላታል። በጣም ባለሙያ እናት ነው ያለኝ፣ በጣም እጅግ ሰው ማብላት ማጠጣት የምትወድ ቀኑ ሙሉ ሰው በልቶ የሚጠግብ የማይመስላት እናት ናት። እና የእሷን ስለወረስን ሁላችንም፣ ይሄ ቤት ተወረረሶ ሁል ጊዜ አሁንም ድረስ እዚህ ቤት ውስጥ የምትበላው ምግብ ያልጣፈጠ ነገር የለም። በጣም የባለሙያ ቤት እንደሆነት ለመናገር፣ ስቱዲዮ ቆይታ እናደርጋለን። በጎን ደግሞ ቤት እንሄዳለን። ምክንያቱም ከአሁን በፊት ይህም ቤት ስለማቀው ታሪካዊ ቤት ነው። ብዙ ጊዜ በውጭ ዓለም የተለመደ ነው የአርቲስቶችን ቤት ማሳየት እና ኩኩሻዬ፣ ኤቢ ዲኮር ሂድና ቤት አሳምር፣ መቼ እንደምንመጣ ግን እንዳትነግራት አልኩት። ተሳክቶልኛል ብዬ አስባለሁ። ኤቢን በጣም በጣም እንደው እዚህ እንድመጣ የፈለግኩበት ዋና ምክንያት ከአሁን በፊት መጥቻለሁ። እኔ ቆንጆ ከጓሮ የተቀነጠሰ ሰላጣና ሽሮ ተጋብዤ ያኔ እዚህ ቁጭ ብለን ያወራነው ነገር ሁሉ ትዝ አለኝ። ምናልባት ካረሳሽው፣ ኩሻዬ ከነገርሽ መሀል ሁሌ የሚያስቀኝ ሸራተን ለሆነ ዝግጅት ሄደሽ በጫማ ሄደሽ በእግር የመጣሽውና ሄደ በጫማ ሄደ በእግር የምር የሆነበት አጋጣሚ ትዝ ይልሻል እንዴት ይረሳል በጣም እንጂ የሚገርመኝ እሱንማ ቆይ እንደውም ታስፈልግልኛል ይህን ጉዳይ እሺ ምን ሆነ እንደሆነ ሸራተን የማህሙድ ዝግጅት ተዘጋጅቶ ተጋበዝኩኝ እንግዲህ ያን ቀን ተጋባሽ ነኝ ለምን ሌላ ቀን ስንዘፈን አጠር ያለ ጫማ ምናምን እናደርጋለሁ ነኝ

ጫማዬን አስቀመጥኩኝ፣ ወሬን ቀጥዬ ልክ መጨረሻ ላይ ወደ ቤት ልሄድ እንግዲህ እያለቀ ነው ዝግጅቱ። ጫማዬን ስፈልግ የለም ጫማዬ ቢፈለግ ቢፈለግ ቢፈለግ ሊገኝ አልቻለም። ኧረ እባካችሁ ጋር ያስፈልጉ ስለ አንድ ሰውዬ ወደ ሰገጥ ጊዜው ሞቅ ብሎታል ቆሟል። ጫማሽን ነው እንደ ምትፈልጊው? አዎ እሱ ጋ ያለ ሲ መስሎኝ ይኸውልሽ። አንድ ልጅ እኮ ቅድም እኔ ቀልዱን መስሎኝ ነበር እንጂ የኩኩ ጫማማ ተገኝቶ አልመልስላትም እንደ ሲንድሬላ ጫማ ቤት ወስጄ ነው ሰው ብሎ ይዞ ሄዷል። አይ ላይ ግን ከልብነው አዎ የእውነት ሄደ፣ በጫማ ሄደ በግር በኔ ላይ በግሬ ልብሴ ሰብስቤ ወደ ቤቴ እስካሁን ድረስ እባግር አንተ ልጅ ጫማ ጠጋር ካለመልስልኝ እኔም ዛሬ አንድ ጫማ እየሳሪ ደርግ የዚህ ደርቢ የመጨረሻ ምክንያቱም ብቻው መሆን የለበትም። ልጅ አጋሪ ያስፈልይድ ሰርፕራይዝ አይሆንም። እኔ እኮ ሰርፕራይዝ አደረገኝ ኮ አሁን አንተ ነግረኛል። ላሱ እኮ አልነገረኝም። ምን አላለኝ? በምን ልወቅ? ብዙ ጊዜ አሁን ለምሳሌ በሀበሻ ቀሚስ ነው ማየሽ ኢትዮጵያ የሆነ የሀበሻ ልብሶች በጣም የሚያስደስቱሽ እንደሆነም ስትናገር ይሰማለሁ እና እንደዛ ሀበሻ ቀሚሶች እጣ ፈንታቸው ምንድን ነው? ልክ እንደዚህ ሰውዬ የሚወስዳቸው ሰው አለ? ብዙ ጊዜ ለጓደኞቼ እሰጣቸዋለሁ፣ ወወዱትና ይወስዳሉ። አሁን አሁን ግን ማስቀመጥ ጀምሬያለሁ። ምክንያቱም ማስታወሻዎች ናቸው፣ ትዝታዎች ናቸው። ደግሞ ከብዙ ዓመት በኋላ መልበስ የምትችለው ነገር ስለሆነ አንዳንዱን አስቀምጣለሁ። አሁን በውጭ ዓለም ለምሳሌ አልበም፣ የተነሳሽበት ፎቶ የተነሳሽበት ልብስ፣ ጫማ እንዲህ በቃ በሰለጠነው አለ በማጨራሽ ይጎበኛል ሁሉ እዚህ አሁን እንደዚህ ይሄ ነገር ይሄ ቁስ ከእኔ ህይወት ጋር የተገናኘ ነው ብለሽ በክብር ያስቀመጥሽው ቃስ አለ። አሁን ቤቱ እዚህ ቤት ውስጥ ወይ ጉድ! የሚገርም ነገር እንደው አጋጣሚ ሆኖ ደጃዝማች የሚል ቲሸርት አገኘሁኝ። ማን ሰጠኝ? ከየት መጣ? ዛሬ እሱ ማድረግ ነበረብኝ። እንዲያው አሁን አሰራለሁ። እንደሱ አይነት ይኸውልህ፣ እውነቴን ነው። እንደዚህ አይነት አሁን እንዳልከው ካባለኝ የሚገርም አንድ ቀይ ካባ እንደዚህ አንዳንድ ቦታ ሲሄድ ለብሳት አለው። ብዙ እሷ አሁን በስንት ዓመቴ ነው የሀያ ሦስት ሀያ አራት ዓመት ልጅ ሆኜ፣ ወይዘሮ ጽዮና እንደውም የእናቴ ጓደኛ ናት። እሷ የሰራችልኝ ልኝ ነው ያ ካባ። እስከ ዛሬም ልክ እንደ ትናንትና የተሰፋ ካባ ነው። ስለ በጣም ውበት አለው፣ ያምራል። እሷ አለኝ ለማስታወሻነት። ደሱ ነው የምትኮሪበት ሀብትሽ ምንድን ነው? ጤና ከጤና የበለጠ ምን ምን አለ? አንዳንዴ ጤና ከሌለ ምንም የለም። ባለፈው በተለይ ላንቺ ይችናት ሀገሬን የሰጠሽ ተወዳጁ ግጥምና ዜማ ሰው ያየራድን ከዚህ ዓለም በሞት አጣንና ሐዘንሽን የገለሽበት አጋጣሚ ይኖራል ብዬ አስባለሁ። እንዲህ ደግሞ የመጨረሻ አልበሜ ነው ስትይ ደግሞ በእርግጠኝነት በህይወት ቢኖር ኖሮ ከሚደውሉት አብረው ከሚያማክሩትና ከሚሰሩ ሰዎች መሀል አንዱ ይሆናል ብዬ አስባለሁ። የአየር አዳላም ብሮና እንደ በዚህ አጋጣሚ ስሜት እሽን እንድትገልጭ ላመቻች ብዬ ነው። በያዩ ማዝናለው። አሁን ደግሞ በቅርብ ጊዜ የሞተብኝ ወዳጄ ትንሽ ወንድሜ ልጄም ሲሳይ ዋቀሁ ይባላል። ሲስዬ አክባሬ፣ በጣም የምወደው አብሮኝ የኖረ በስራዬ ላይም የሚረዳኝ በቤተሰብነትም አንዲት ቀን ምንም አጉድሎብኝ እማያውቅ ወዳጄ ነውና፣ ሲሳይ ይሄ አልበም ላይ ስንት ነገር አብረን ተመካከለን፣ አብረን ስንት ነገር እንሰራለን ብለን። በድንገት አሁን ህይወቱ ካለፈ አርባ ቀን አለፈው፣ አርባውን አወጣን በቀደምና እጅግ በጣም ሲሳይ፣ በሰማይ ነፍስህን እግዚአብሔር ይማርልኝ። ከዚህም በላይ ደግሞ ብትኖር ኖሮ ብዙ ነገር ነበር። እቺ ቀን ለእኔ ከደስታዬ ሌላ ውስጥ የሀዘን አለው። እሱ በማለፉ እግዚአብሔር ነፍሱን ይማርልኝ። ትልቅ ክሬዲት የምሰጠው ልጅ ስለሆነ የኩኩሻዬ አሁን ደጃዝማች የሰማ ሁሉ እየወደደው ነው። ኮንሰርት አለ እንጠብቅ። ኦፍኮርስ እኖራለሁ እንጂ አሁን ምንድን ነው ጥያቄ ነው። ኮንሰርት አይኖርም? ሊይኖርም ትንሽ ጉራ ያለባ አሁን ትንሽ ሰፈፍ እያልኩ ስለሆነ አቤቱን ፍሪጁን ላክልኝ እያልኩ ነው። ግን አልጠግብም፣ አቤቱ ፍሪጁን ላክልኝ እያልኩ ነው። ደስ ብሎኛል። ደስታ የብዛት መግለጫ ነው እንጂ ይ በጣም ፈሪ እግዚአብሔር አለኝ። በጣም ነው የምፈራው። እንደ ቸርነት እንዳንተ እንዳልከው ነው የምለው እሱስ አይ በዚህ እንኳን አትታሚም ቀቀት ነው። ያው እንግዲህ ኮኮሻ ቤቷ ድረስ መጣን፣ ዞር ዞር አለን። እኛም እንግዲህ ሁሌም አደርጋለሁ፣ በተለይ የሚገርም ስራ ሲሰጡን እንኳን አብሮ ደስ አለን የማለት ባህል አለኝና፣ ኮኮሻዬ እዚህ ድረስ ፕሮዲውሰሮቼ የሆነ ነገር ያዝ አድርገው መጥተዋል። ዝግጁ በቤትሽ ይምጣ ስኬት አለ። አምጡ ላምጡት። ሴፉዬ በጣም አድርጌ ያመሰግናለሁ። በጣም ነው የሚያምረው። እንዲህ ክብር እንዳሳያችሁኝ እግዚአብሔር ክብር ይስጣችሁ። በጣም ኩኩሻዬ የደንቡ ማለት በዚህ ሻምፓኝ ነው። በዚህ ደግሞ ፊልተር ያርጣላል። ይህ ትውልድ ፊልተርን የሚያውቀው በትኛ ደግሞ ኩኩሻዬ ደጃዝ ናቸው። አቤት አቤት አቤት ሲያምር ባይቆረጥስ! በጣም ነው። አዝናቂዎችሽ ስለወደዱት ደረጃውን የጠበቀ ስራ ስለሰጠሽን አመስግናት ባሉ መሰረት ምንም ያው በእርግጠኝነት እኔ ከዚህኛው የኛው እንደምትመርጪው አውቃለሁ። ልክ ነው። አይ ጠላን ጠጣስኳን። ደስ አለን። ነባር ኩሻየ ያዥ እስኪ አልበም የተዋጣለት የመጀመሪያው ነው እንግዲህ። ኬክ በጠላ ለነገሩ፣ ከደጅ አዝማች ጋር የሚሄደው እሱ ነው። ከዛ ደግሞ እንመለሳለን። ከመሬቶች በኋላ ኩኩሻ ደጃዝማች ግን በጣም ነው የምታምሪ ዛሬ። ቴንክ ዩ። እስቲ አንድ ጊዜ ልቁ እንደው። አዎ እስቲ እንደው ትንጎራደድ ኩኩሽ። አይ መንጎራደድ እንኳን የለም። ውይ ሰይፉ፣ ብዙ መቀመጥ ጥሩ አይደለም ለካ። አዎ መንቀሳቀስ አለ። እሺ እስቲ። ውይ ውይ! ለኩኩዬ በእናታችሁ ሰይፉዬ። እግዚአብሔር ይስጥልኝ ስለጋበዝከኝ። አረ ጥሬና ክብራችሁ ስለመጣችሁ ነበር። በደምብ ኩኩሻዬ፣ ያው እንግዲህ ደጃዝማች ጥሩ ደረጃውን የጠበቀ ስራ ነው። ለሁሉም የሚስማማ ነው። ሙዚቃ ቅንብሩ፣ ግጥምና ዜማው አስር ከአስር ይኸው አስ ጸድቋል። እኔ አይደለሁም ተመልካቹ ነው። ኩኩ ሰብስቤ ዩቲዩብ ቻናልን ሰብስክራይብ እን በጣም ዩቲዩብ ቻናሌ ላይ እነግራችኋለሁ። መጦሪያ ይ ደዘመነቸ እንደምትወዱት አውቃለሁ ግን ቢሆንም እንዳትረሱ። ደጃዝማችን አድም አድምጡላት ተደሰቱ። ደረጃውን የጠበቀ ስራ ነው። ያው እንግዲህ ኩሻዬ እዚህ ስለመጣች እንግዲህ ስለሆነች እድሜ ከጤና ተመኙላት። በእናታችሁ ታመናለዛ። ለስንብት በከራር ቅድም እንዳለችው መታሰቢያነቱ ለእህቷ ነው። በእሱ የዜማ ግብዣ ነው የምንሰነባበተው ስለነበረ ከልብ ነው የምናመሰግነው። እንወዳችኋለን፣ እናከብራቸዋለን። ኑሩልን፣ እንኑር። ፈጣሪ ኢትዮጵያና ሕዝቧን ይባርክ። እናመሰግናል።